ስልኝ የተከበራችሁ ተመልካቾቻችን የቢዝነስ ዘገባ ተጀምሯል። አብራችሁ ቆዩ። የአዲስ አበባ ከተማ አስተዳደር በከተማ እየተከናወኑ የሚገኙ የልማት ስራዎችንና የንግድ እንቅስቃሴዎችን አስመልክቶ ከንግዱ ማህበረሰብ ጋር ውይይት ማካሄዱ ተሰምቷል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤ የንግዱ ማህበረሰብ በአዲስ አበባ ልማት ላይ የራሱን አሻራ አሳርፏል፣ ያሉበትን ችግሮችም በተገቢው መንገድ ለመፍታት እንሰራለንም ብሏል። ውይይቶች በተከታታይ ከንግዱ ማህበረሰብ ጋር እንደሚካሄዱ የገለጹት ከንቲባ የንግዱ ማህበረሰብ የጀመረውን በበጎ ፈቃድ የመሳተፍ ተግባር አጠናክሮ መቀጠል እንዳለበትም ጭምር አሳስበዋል። የንግዱ ማህበረሰብ ለከተማ እድገት የሚያደርገውን አስተዋጽኦ ማስቀጠል እንደሚገባውም አመላክተዋል። በታላቁ የኢትዮጵያ ህዳሴ ግድብ ዓሳ ማስገር ዘርፌ የተደራጁ ሁሉም ማህበራት ወደ ስራ እንዲገቡ ርብርብ እየተደረገ መሆኑን የቤንሻንጉል ጉሙዝ ክልል ግብርና ቢሮ አስታወቀ። በግድቡ አሳ ለማስገር በሰ4 ማህበራት ከተደራጁ 74 ወንዶችና 145 ሴቶች መካከል በስራ ላይ ያሉት በ30 ማህበራት የታቀፉ 400 ወንዶችና 17 ሴቶች መሆናቸውን የቢሮው ኃላፊ ባበክር ሀሊፍ ተናግረዋል። ግድቡ በአመት እስከ 15 ሺ ቶን አሳ የማምረት አቅም እንዳለው በጥናት መረጋገጡን አቶ ባበክር ሀሊፍ ለፋና ብሮድካስቲንግ ኮርፖሬት ገልጸዋል። ሁሉም ማህበራት ወደ ስራ ባለመግባታቸው ምክንያት ባለፉት አስር ወራት ማምረት የሚጠበቀውን ያህል ማምረት እንዳልተቻለም ጭምር ጠቅሰዋል። በመሆኑ ከማስገሪያ ግብዓቶች ጋር በተያያዘ ያሉ ችግሮችን ለመፍታት ጥረት እየተደረገ በመሆኑ ሁሉም ማህበራት ወደ ስራ ማስገባትና የአሳ ምርትን ማሳደግ ይቻላል ነው ያሉት። በዝርዝር በምንመለከታቸው ጉዳዮች እንቀጥላለን። በኢንዱስትሪው ዘርፍ የሚገጥሙ ችግሮችን በመለየት ተገቢውን ምላሽ ለመስጠት እየሰራ መሆኑን የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ገለጸ። በኢንቨስትመንት ዘርፉ ባሉ እድሎችና ማነቆዎች ዙሪያ ከአልሚ ባለሀብቶች ጋር በደብረ ብርሃን ከተማ ውይይት ተደርጓል ተብሏል። በላይ ተስፋዬ። በደብረ ብርሃን ከተማ 745 አምራች ኢንዱስትሪና ፕሮጀክቶች ይገኛሉ። ከነዚህ ውስጥ 130 የሚሆኑት ወደ ምርት የገቡ ናቸው። በዘርፉ እየገጠሙ ያሉት ችግሮችን ለመፍታት ያለመ የባለሀብቶችና ሀብቶችና ባለድርሻ አካላት ውይይትም በደብረ ብርሃን ከተማ ተደርጓል በመድረኩ ከአልሚ ባለ ሀብቶች የተለያዩ ጥያቄዎች ቀርበዋል የስም ለውጥ አድርገናል ስለዚህ ስማችን በአዲሱ ስም ይቀየርልን የሚል ጥያቄ አቀረብን ይህ ጉዳይ ከአራት ዓመት በላይ ሆነታል ተያዥ ዶክመንቶች ሳይቀየሩ እስከ ዛሬ ግንባታው 80 ፐርሰንት በላይ አልቆ በራሳችን ውጭ ገንብተን ቁጭ ብለናል ማነቆ የሆነብን የፓወር ችግር ነው የመብራት ችግር ማለት ነው በተጨማሪ ደግሞ የመንገድ ችግር በሶስተኛ ደረጃ ደግሞ ትልቁ የገበያ ትስስር ነው አንዱ ችግር የሆነብን የእኛ የጥሬ እቃ ነው ኔረስ ዘ ፋክተሪ የሆነውን ሮ ማቴሪያል የሚገኝበት ቦታ ይሰጠና ካለ እሱ እንዲሰጠን ወይም ትብብር እንዲደረግልን በከተማ አስተዳደር ደረጃ የሚፈቱ ችግሮችን እልባት እንደተሰጠ የጠቆሙት የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ በድሉ ውብሽት መመሪያና አሰራርም ሊከበር እንደሚገባ ጠቁመዋል በመብራት ከመጣ ኢሚዲት ከመብራቶች ጋር ተነጋግረን ሪስፖንስ እየሰጠን ነው እየሄድን ያለ ነው ከአቅም በላይ ካልሆነ ችግር ለኢንዱስትሪዎች ቅድሚያ ነው እየተሰጠ ያለውና ይህን ቅንጅቱን አጠናክረን የምንቀጥል ነው ሊሆን የሚችለው ሁለተኛ ኢንዱስትሪዎች ባኢት ሰልፍ ለሌላውን ባለሀብት ኮንስትራክሽን ካልጨረሰና ወደ ማምረት ካልገባ የስም ለውጥ አይደረግም ሁለተኛ በአሰራርም በህግም ደረጃ ስም ለውጥ እንደ ስመ ንብረት ዝውውር ነው የሚቆጠረው። ግንባታውን አጠናቆ ከዛ በኋላ የስም ለውጥ ማድረግ የሚቻልባቸው ሁኔታዎች ስላሉ አገራዊ ፋይዳው ክልላዊ ፋይዳ አለው፣ የተለየነ ኤክሰፕሽን አልተሰተባለ በሁለቱ ቢሮዎች መካከል በኢንቨስትመንት ቢሮ እና በከተማ መሰረተ ልማት ቢሮ መካከል የሚፈታ ከሆነ እሱን ጥያቄ በዛ መልኩ ፎርማል ሆናቸው አቅርቡ። በኢትዮጵያ ታምርት ንቅናቄ መድረኮች በክልሉ የተሰማሩ ባለሀብቶች እያጋጠሟቸው ያሉ ችግሮችን ለመፍታት ያስቻለ እንደሆነና ቀጣይነት እንደሚኖረ የገለጹት የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ ናቸው። የምንገናኘው የራሳችንን የቤት ስራ ለመስራት ነው። እናንተን አዳምጠን በተልዕኮ ክፍፍል ችግሩን ለመፍታት ለምሳሌ አምና ብቻ ከ950 በላይ ጉዳዮች ነበሩ። እንደ ክልል እነዚ ጥያቄዎች ተቋማት በእቅዳቸው ይዞ ለመፍታት ጥረት ተደርጓል። የእናንተ ያኔ መሬት ለመውሰድ ኮሚትር የሆናችሁትን ያህል የደከማችሁትን ያህል የለፋችሁትን ያህል ወደ ትግበራው ለመግባት በዛ ልክ ተዘጋጁ። በእኛ በኩል የሚሰጠንን አሳይመንት በየጊዜው እንደነዚህ አይነት ውይይት መድረኮች ከእናንተ ጋር እያደረገን እየተወያየን ችግሮችን እንደ ተቋም እንደ ቢሮ እና በየደረጃ ያለው መዋቅራችንን ለመፍታት ዝግጁ መሆናችንን በዚህ አጋጣሚ ላረጋግጥ ነው። ዘመኑን ሊመጥን የሚችል አሰራር መኖር አለበት ያሉት በምክትል ርዕሰ መስተዳደር ማዕረግ የከተማ ልማት ዘርፍ አስተባባሪ አስተባባሪና የከተማና መሠረተ ልማት ቢሮ ኃላፊ ዶክተር አህመድ ድን መሀመድ ለዘርፉ ውጤታማነት በጋራ መስራት እንደሚገባም አሳስበዋል። አንዱ ችግር መፍታት ከሁላቸው ይታወቃል። ከእናንተም በኩል ከእኛም በኩል በጋራ ነው የሚፈታው። አይ ችግሬን ተናገር ያለው እዚህ መድረክ ሄጄ ስለዚህ ከፈታው ይፍታው ካልፈታውን ኤክስቲር አነሳለሁ የሚባል ነገር አይሰራም። በጋራ ተከታትሎ ምንልጠረሰ ጉዳይ እናንተም ሀሳብ ማመንጣት። ሁለተኛው አሰራርን አዘጉ ነው። በየኢንዱስትሪ ምቹ ሁኔታ ፍጠሩ አሁን ስንዞር ኢንዱስትሪዎች ውስጥ ምቹ ሁኔታ ግሪን ንጹህ አድርገው ያየ ናቸው በጣም ጥቂት ናቸው። ማህበራዊ ኃላፊነት ባለፈ ይሄ በቃ ሰው ተኮር ነገር ላይ መስራት ለሁላችንም ስለሚጠቅም ማህበራዊ ኃላፊነት ይሄ ነው የሚጠበቅብኝ ከሚል ወጥተን፣ ግን ደግሞ የተወሰነ ያለህን በማካፈል በማድረግ ያለህን ስናካፈል እኮ ይጨመራል። ስለዚህ እሱን እያደረግን ብንሄድ ጥሩ ነው። ወደ ስራ ያልገቡ ባለሀብቶችም ፈጥነው ወደ ልማት እንዲገቡ ማሳሰቢያ ተሰጥቷል።